ታላቅ የመሰራጭ ጊፍት ሪል ስቴት በደንበኞቹ ጥያቄ መሰረት ለሁለተኛ ጊዜ ታላቅ የሽያጭ መርሃ ግብር መስከረም 29 እስከ ጥቅምት ስምንት ድረስ አዘጋጅቶ የቤት ባለቤት የሆኑ ብሎታል ግንባታቸው ከ50 በላይ የደረሱ አፓርትመንቶችና የንግድ ሱቆችን በመሀል ከተማ በለጋሃር ሲምሲ ፖል አትላስ እንዲሁም ስቆችን በመርካቶ ተክለ ሃይማኖት አዘጋጅተናል። ምን ይሄ ብቻ በአዲስ ዓመት የሽያጭ ኤክስፖ ለሚሳተፉ ደንበኞቻችን 20% እስከ 22% በቅናሽ 55 የባንክ አማራጭ እንዲሁም በ5% ቅድመ ክፍያና በረጅም ጊዜ የባንክ ብድር ለሽያጭ አቅርበናል። አስታውሱ ከመስከረም 29 እስከ ጥቅምት 8 ቀድመው ለሚመጡ ደንበኞቻችን ደግሞ ለየት ያሉ ጥቅማ ጥቅሞችን ይዘን ቀርበናል። በዚህ ሳይት ባለው የሽያጭ መርሃ ግብር ላይ ለመመስገብ መረጃ ለመውሰድ ከፈለጉ ሽያጭ ቢሮችን ስልክ 09103510 እንዲሁም 0907 0906655669 ይደውሉ። ጊፍት ሪል ስቴት። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። ሐማስ የሁሉንም ታጋቾች አስክሬን ለእስራኤል የማያስረክብ ከሆነ የተኩስ አቁም ስምምነቱ ሊገታ እንደሚችል እስራኤል አስጠነቀቀች። ፕሬዚዳንት ትራምፕ ሐማስ ትጥቁን ይፈታል፣ ይህንን የማያደርገው ከሆነ እኛው እናስፈተዋለን ብለዋል። ተንታኞች ቡድኑ ትጥቁን በሙሉ መፍታት የሚለውን ሊቀበል አይችልም እያሉ ሲሆን በቀጣይ እስራኤልና አሜሪካ የሚወስዱት እርምጃም ብዙ እያነጋገረ ነው። የማዳጋስካር ወታደራዊ መኮንኖች ስልጣን መቆጣጠራቸውን አስታወቁ። ከቤተመንግስት ሆነውም የመጀመሪያውን መግለጫቸውን አሰምተዋል። ጉዳዩ በዘገባችን ተካቷል። ኢትዮጵያ ለዓለም ባንክና ለአይኤምኤፍ ተጨማሪ የብድር ጥያቄ አቅርባለች። ሁሉንም ጉዳዮች በዝርዝር እናስደምጣቸዋለን። አብራችሁን ቆዩ። ኢትዮጵያ ለዓለም ባንክና ለአይኤምኤፍ ተጨማሪ የብድር ጥያቄ አቀረበች። የገንዘብ ሚኒስትሩና ልዑካን ቡድናቸው በዓለም ባንክ እና በዓለም የገንዘብ ድርጅት ዓመታዊ ስብሰባ እየተሳተፉ የሚገኙት አቶ አህመድ ሺዴ ተጨማሪ የብድር ጥያቄ ማቅረባቸውን ከሪፖርተር ዘገባ ላይ ተመልክተናል። በአሜሪካ ዋሽንግተን ዲሲ እየተካሄደ በሚገኘው ዓመታዊ ስብሰባ ላይ አቶ አህመድ ሺዴ ከዓለም ባንክ ምስራቃዊና ደቡባዊ አፍሪካ ምክትል ፕሬዚዳንት ጋር ባደረጉት ንግግር በግብርና ምርታማን ድንበርነት በኢነርጂ፣ በሰው ሀብት ልማት ከፍ ያለ የፋይናንስ ድጋፍ እንደሚያስፈልግ መጠየቃቸውን ሚኒስቴር መስሪያ ቤቱ ይፋ አድርጓል። ሐማስ የሁሉንም ታጋቾች አስክሬን ለእስራኤል የማያስረክብ ከሆነ የተኩስ አቁም ስምምነቱ እንቅፋት ሊገጥመው ይችላል ስትል እስራኤል አስጠነቀቀች ሐማስ የሁሉንም አስክሬን ካላስረከበ አሁን እየገባ ያለው እርዳታ ሊቋረጥ እንደሚችልም እስራኤል ይፋ አድርጋለች ቡድኑ እስካሁን አራት አስክሬን ነው ለእስራኤል ማስረክብ የቻለው በአንጻሩ እስራኤል የአርባ አምስት ፍልስጤማውያን አስክሬን አስረክባለች። አሁን እስራኤል ሐማስ ስምምነቱን እንዲያከብር እየጠየቀች ነው በቡድኑ በኩል። ይህ የማይፈጸም ከሆነ ግን አስፈላጊ እርምጃ እንደምትወስድም ዝታለች። ፕሬዚዳንት ትራምፕ ሐማስ ትጥቁን የማይፈታ ከሆነ ገሃነም እንደሚጠብቀው ከዚህ ቀደም መናገራቸው ይታወሳል። ቡድኑ ይህንን የማያደርግ ከሆነ እኛው ትጥቁን እናስፈተዋለን ብለዋል ሲል ቢቢሲ ዘግቧል። በተመሳሳይ መረጃ ትንሿ የግብጿ የቀይ ባህር ከተማ ሼርም ኤልሼክ ትላንት የግሎባል ዲፕሎማሲ ዋና ከተማ ሆና ነበር ያሳለፈችው። ከ20 በላይ የዓለም መሪዎች በጋዛው የሰላም ጉባኤ ላይ ለመታደም በዚህችው ከተማ ተሰብስበው ነበር። ይህ የሰላም ጉባኤ በጋዛ ያለውን ጦርነት ለማስቆም ግብ ያደረገ እንደነበር አይዘነጋም። ፕሬዚዳንት ትራምፕ በጉባኤው ላይ ምንም ንግግር ከመጀመሩ በፊት በመድረኩ ላይ ሆነው በአዳራሹ የታደሙትን የዓለም መሪዎች አንድ በአንድ ወደ መድረክ እንዲወጡ በማድረግ ሲጨብጧቸው ነበረ። ከዚህ የመሪዎቹ እጅ መጨባበጥ ሁሉ ጎልቶ የወጣው ግን የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ነው። ትራምፕና ማክሮን ለ27 ሰከንዶች ያህል እጅ ለእጅ ተጨባብጠው ፈገግታቸውንም ለካሜራዎች እየተዘዋውሩ ሲያሳዩም ታይቷል። ማክሮንን ተከትለው የፕሬዚዳንት ትራምፕን እጅ ለመጨበጥ የወጡት የካናዳው ጠቅላይ ሚኒስትር ነበሩ። ባለፉት ጊዜያት ትራምፕ ማርክ ካርኒን የካናዳው ገዢ እያሉ የሚጠሯቸው የነበረ ሲሆን ትላንት ግን አዲስ መጠሪያ ተጠቅመው የካናዳው ፕሬዚዳንት ብለው ሲጠሯቸው ተደምጧል። እሳቸውን ተከትለው ደግሞ ወደ መድረኩ ያመሩት በአዳራሹ ውስጥ ከነበሩት መሪዎች ብቸኛዋ ሴት መሪ የሆኑት የጣሊያኗ ጠቅላይ ሚኒስትር ጆርጃ ሜሎኒ ነው የነበሩት። ጠቅላይ ሚኒስትር ጆርጃ ሜሎኒ ሚሎኒ ከትራምፕ ጋር ከመጨባበጣቸው አስቀድመው ከቱርኩ ፕሬዝዳንት ረሲብ ጣይብ ኤርዶሃን ጋር ንግግር አድርገው ነበር። በንግግራቸው ወቅትም የቱርኩ ፕሬዝዳንት ረሲብ ጣይብ ኤርዶሃን ሲጋራ ማጨሱን እንድታቆመው በፊት ለፊት በአስተርጓሚያቸው እጃቸውን እንደጨበጡ ነግረዋቸዋል። እርሳቸውም አውቃለሁ፣ ማንንም የመግደል ፍላጎት የለኝም፣ ትክክል ነው አይነት ይዘት ያለው ምላሽ ሰጥተው ጥቂት ሲሳሳቁም ተመልክተናል። በዕለቱ ጆርጃ ሜሎኒ የትኩረት ማዕከል ሆነው እንደነበር ነው ከዘገባዎች መረዳት የሚቻለው። ጠቅላይ ሚኒስትር ጆርጃ ሜሎኒ የመጀመሪያዋ ሴት የጣሊያን ጠቅላይ ሚኒስትርም ናቸው። ፕሬዚዳንት ትራምፕም በጣም ቆንጆዋ ወጣት ሲሉ ነበር የጠሯት። የፕሬዝዳንቱን ንግግር ተከትሎም አዳራሹ በሳቅ ተሞልቶ ነበር። ነገር ግን በኢንተርኔቱ አለም ግን ያ የአዳራሹ ሳቅ አልታየም ነበር። ትችቶች ነበር የታዩት። ከጆርጂያ ሜሎኒ በመቀጠል ወደ ፕሬዝዳንት ትራምፕ ያመሩት አንድ የዩኤኢ ባለስልጣን ነበሩ። ትራምፕ የባለስልጣኑን እጅ አጥብቀው ጨብጠው እያወዛወዙ በፊት ለፊታቸው ወዳሉት ታዳሚዎችና ካሜራዎች ይህ ሰው በጣም ብዙ ገንዘብ ያለው ነው፣ ምን አለፋችሁ ገደብ የለሽ ገንዘብ አለው ሲሉ ተደምጧል። በዚህኛው ጉባኤ ላይ የእስራኤል ሰዎችም የሆኑ የሐማስ ተወካዮች አልተሳተፉም ነበር። ይህ የሰላም ስምምነት ስለ ፍልስጤማውያኑ የአገርነት ጉዳይ የሚጠቅሰውም ይሁን ስለ መልሰው ግንባታ ሂደትን በተመለከተ ግልጽ ያለ ነገር እንዳላስቀመጠ የሚገልጹ ተንታኞች አሉ። ትልልቅ ጥያቄዎች ከሚባሉት ውስጥም ጋዛን ማን ያስተዳድራል የሚለውን ጨምሮ ሐማስ ትጥቁን ይፈጣል ወይ፣ እንዲሁም እስራኤልስ ለቃ ትወጣለች ወይ ለሚሉት ጥያቄዎች አሁንም ምላሽ እንዳልተሰጠ ነው እየተነገረ ያለው። ከ738 ቀናት ጦርነት በኋላ በጋዛ በምድርም ይሁን በሰማይ የሚደረግ ውጊያ በተኩስ አቁም ስምምነት ምክንያት አሁን ተገቷል። ሁሉም በህይወት ያሉ የእስራኤል ታጋቾች ለእስራኤልም ተላልፈው ሰጥቷል። በመቶዎች የሚቆጠሩ በእስራኤል ይገኙ የነበሩ ፍልስጤማውያን እስረኞችም ነጻ ሆነዋል። ይህ ሁኔታ በፍጹም ሊሆን የማይችል ተደርጎ ሲታይ የሰነበተ ቢሆንም በስተመጨረሻ ግን እውን መሆን ችሏል። በርካቶችም ይህንን ማድረግ መቻሉን በበጎ ተመልክተውታል። ነገር ግን ጥቂት ተንታኞች ጦርነቱን ማስቆምና ታጋቾችን ማስመለስ በጣም ቀላሉ ነገር ነው፣ ነገር ግን በቀጣይ ምን ይፈጠራል የሚለው ነው ትልቁ ጉዳይ እያሉ ነው። እንዴት ሰላሙን ማስቀጠል ይቻላል የሚለውንና እንዴትስ ጋዛን መልሶ መገንባት ይቻላል የሚለውን ትልቅ ጉዳይ አድ አድርገውም ወስደውታል ይህ የሰላም ስምምነት በጦርነቱ ዋነኛ ተዋናይ ለሆኑት ለሐማስ ለጠቅላይ ሚኒስትር ቤንያሚን ኔትናሁና ለፍልስጤማውያን ምን ማለት ነው የሚለው የቤት ስራ እንደሆነም በማመላከት ላይ ናቸው አሁን በጋዛ ፍልስጤማውያን ወደ ከተሞች መመለስ የጀመሩ ሲሆን የሰብአዊ እርዳታም በመግባት ላይ ይገኛል። እስካሁን ሐማስ ከ28 አስክሬኖች ውስጥ ለእስራኤል የሰጠው የአራቱን ብቻ ነው። ቀሪ 24 የሚሆኑት ገና ለእስራኤል አልተሰጡም። ሐማስ አስክሬን ፍለጋው ጊዜ እንደሚወስድ በመግለጽ ላይ ሲሆን፣ ሁሉም ስራዎች እየተከናወኑ ያሉት ደግሞ በዓለም አቀፉ ቀይ መስቀል በኩል ነው። የእስራኤል ጦርም ለቆ በመውጣት ላይ ይገኛል ከተኩስ አቁም ስምምነቱ በፊት የእስራኤል ጦር ሰማንያ በመቶ የሚሆነውን የጋዛ ሰርጥን በቁጥጥሩ ስር አድርጎት ነበር። በቀጣይ በፕሬዝዳንት ትራምፕ የሰላም እቅድ መሰረት ፍልስጤማውያን ቴክኖክራቶችን ያካተተም አዲስ አስተዳደር ጋዛን ይመራል። ይህ አስተዳደር የሰላም ቦርድ በሚባል አካል የሚመራ ሲሆን ፕሬዝዳንት ትራምፕን ጨምሮ የቀድሞው የእንግሊዙን ጠቅላይ ሚኒስትር ቶኒ ብሌርን የያዘ ነው። ይህ አስተዳደር የጋዛን መልሰው ግንባታ የሚቆጣጠር እንዲሁም ሪፎርም እንዲደረግ የሚያደርግም ነው። ትክክለኛው ሰዓት ነው ተብሎ በሚታመንበት ወቅትም ይህ ቦርድ ጋዛን ለአሁኑ ዌስት ባንክን ለሚያስተዳድረው የፍልስጤም አስተዳደር ያስተላልፋል። እስከዚያው ድረስ በጋዛ የፖሊስ አካላት የሚሆኑት በትራምፕ የሰላም እቅድ መሰረት የሰላም አስከባሪ የሆኑ ዓለም አቀፍ ኃይሎች ናቸው። ከቱርክ ከግብፅና ከኳታር የተወጣጡ ወታደሮች ይህንን ሚና እንደሚጫወቱም እየተነገረ ነው። ይህ የሰላሙ እቅድ ሐማስ ትጥቁን እንዲያስረክብና ጋዛንም እንዳያስተዳድር ይጠይቃል። ሐማስ ግን ይህንን በሙሉ ተግባራዊ ያደርገዋል ወይ የሚለው ገና በትክክል ያልተመለሰ ጉዳይ ነው። ሐማስ ይህንን የማያደርግ ከሆነ ደግሞ እስራኤል ወደ ጦር ግንባሯ እንደምትመለስ ጠቅላይ ሚኒስትር ቤንያሚን ኔትንያሁ በተደጋጋሚ ገልጸዋል። ነገር ግን የሐማስ መሪዎች ትጥቃቸውን የሚያስረክቡ ከሆነም ከጋዛም የመውጣት ፍላጎት ካላቸው ይህንን እንደሚያደርጉ ፕሬዝዳንት ትራምፕ ተናግሯል። በርካታ ተንታኞች ግን ሐማስ ሙሉ በሙሉ ትጥቁን ያስረክባል የሚለውን ጉዳይ እንደማይቀበለው በመግለጽ ላይ ናቸው። ምናልባት ቡድኑ የያዛቸውን ከባባድ የጦር መሳሪያዎች ማለትም የሮኬት ላውንቸሮችንና እንዲሁም ሌሎችን ያስረክብ ይሆናል እንጂ ሙሉ በሙሉ ትጥቁንስ አያስረክብም የሚል መከራከሪያ ያላቸው። አሁን ስለመጪው የድርድር ሁኔታ በልበ ሙሉነት መናገር አይቻልምና መጪዎቹን ጊዜያት መጠበቅ የግድም ይሆናል። የማዳጋስካር ወታደራዊ መኮንኖች ስልጣን መቆጣጠራቸውን አስታውቋል። ፕሬዚዳንት አንድሪ ራጆሊና ደህንነቱ ወደ ተጠበቀ ስፍራ መወሰዳቸውን ተከትሎ ወታደራዊ መኮንኖች ስልጣን መያዛቸውን ይፋ አድርገዋል። ከቤተ መንግስት መግለጫ የሰጡት ኮሎኔል ማይክል ወታደራዊ መኮንኖች መንግስት ያቋቁማሉም ብለዋል። በቀጣይ ሁለት ዓመታት ውስጥም ምርጫ እንደሚካሄድ ተናግሯል። ለሳምንታት በቀጠለው የወጣቶች ተቃውሞው ወደ ስልጣን የመጡት ወታደራዊ መኮንኖቹ ናቂውን የጀመሩት ወጣቶች ስለሆኑ ፍላጎታቸውን እናሟላለን እያሉ ነው። አሁን ስልጣኑን የተረከበው ወታደራዊ ክንፍ እስከ ቅርብ ጊዜ ድረስ የፕሬዝዳንቱ ደጋፊ የነበረ ሲሆን ከሰሞኑ ግን የወጣቶችን ተቃውሞ በመደገፍ ወደ ስልጣን መምጣትም ችሏል። ፕሬዝዳንቱ እስካሁን ደህንነቱ የተጠበቀ ቦታ ላይ እንደሚገኙ ከመገለጹ ውጪ በትክክል የት እንዳሉ አልታወቅም። ታላቅ ምስራች! ጊፍት ሪል ስቴት በደንበኞቹ ጥያቄ መሰረት ለሁለተኛ ጊዜ ታላቅ የሽያጭ መርሃ ግብር መስከረም 29 እስከ ጥቅምት 8 ድረስ አዘጋጅቶ የቤት ባለቤት የሆኑ ብሎታል ግንባታቸው ከ50 ፐርሰንት በላይ የደረሱ አፓርትመንቶችና የንግድ ሱቆችን በመሀል ከተማ በለጋሃር ሲምሲ ፖል አትላስ እንዲሁም ስቆችን በመርካቶ ተክለ ሃይማኖት አዘጋጅተናል። ምን ይሄ ብቻ በአዲስ ዓመት የሽያጭ ኤክስፖ ለሚሳተፉ ደንበኞቻችን 20% እስከ 22% ቅናሽ 5545 የባንክ አማራጭ እንዲሁም በ5% ቅድመ ክፍያና በረጅም ጊዜ የባንክ ብድር ለሽያጭ አቅርበናል። አስታውሱ ከመስከረም 29 እስከ ጥቅምት 8። ቀድመው ለሚመጡ ደንበኞቻችን ደግሞ ለየት ያሉ ጥቅማ ጥቅሞችን ይዘን ቀርበናል። በዚህ ሳይት ባለው የሽያጭ መራ ግብር ላይ ለመመስገብ መረጃ ለመውሰድ ከፈለጉ ሽያጭ ቢሮችን ስልክ 09103510 እንዲሁም 0907365069 ይደውሉ። ጊፍት ሪል ስቴት። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ ይሁኑ። ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ ለቁም ነገር እንሰራለን።